መሰሶና ማገር አድሃና ትኩ ሸክሜን ላስታየው ፍላጎቴን ቸልያል ከኔ በቀር ማናለው ለምለው ቤተሰብ ስል ብላቴና ቀስጊዜ መናገር የሚፈልገውን ሁሉ ሳለናገር እንደ ጓደኞች ፋሽን ልከተል ሳልን ኑሮን ለማሸነፍ ስለምንባትል የቤታችን ምሰሶ እኔ ነኝ ባይ ነበርኩ። ድንገት እናቴ በአስር ቀን ሕመም ተለየችን። ቤታችን በፍጥነት ቀዘቀዘ። እናታችን የአባቴን ስኳር ደንብዛትና ኮሌስትሮሉን ያማከል ምግብ አቀናብር አቅራቢ ነበረች። ተኝቶ ሳለ ከውጭ ሆነ ከቤት ውስጥ የሚረብሽ የመስላት ድምፅ ከተተነፈሰ ቀስ ቀስ ገረሞ ተኝቷል ትላለች ድምጿን ለምልክት በቀረበ ማሾካሾክ አባታችንም እንዳይረበሽ ድምጽ ቀንስ ለምትለውም ሰው እንዳይቀየም እየተጨነቀች፣ አባታችን እናታችን ከሌለች ቤት ውስጥ ያገኘው ሰው አልሜት ሄዳ ነው በቃ አንዴት ከወጣች አትመለስም እያለ በስሱ ይነጫነጫሉ። ምቾቱ ሲሰወርበት ማንዝም ይላል። የታናሽ ወንድሜ ሱስ ያመጣበትን ግትልትል ብልግና የምደብቅለት የምትሸሽግለት ብላንጅ፣ እነዛ ጓደኞች እንደሆኑ ሊያጠጡን የሚፈልጉ ደሞ ሰውነት እየቀነሰ ነው ወይ፣ እንደ ጎረምሳ ጎረስ ጎረስ አድርጋት በላ፣ በየትኛው እንጀት መጠጦ እንደምትችለው እያለች ሳትሰለች ግሳጼና ምክር እያቀላቀለች ትኩረቷን የማትነፍገው የምትቆረቆሩለት ከብልግናው መሀል መልካምነትን አነፍንፋ የምትመሰክርለት እሷ ብቻ ናት። ምዕራፊ እኛን እኛን እያልሽ ራስሽን እየበደልሽ እኮ ነው። ጸጉርሽን ተሰሪ እንጂ ደግሞ አማርልኝ እያልሽ ትጎምጆና ትጣይኛለሽ። ሴት ልጅ ጸጉሯ ነው ውበቷ። ውጭ ስትንገላታን የምትብሎ እያለች ታቀብጠኛለች ትመክረኛለች። ገመናዬን ትሰማኛለች፣ ትገስጸኛለች። ጠዋት ማታ መግባትና መውጣቴን፣ ሁኔታዊ ገጽን፣ እንቅስቃሴን ትከታተላለች። አደራህን ጌታዬ ከልጆች በፊት አድርገኝ። የልጅን ሀዘን አታሳየኝ። ከጓደኛ በታች አታውላቸው። ከክፉ ነገር ጋርዳቸው። ለእኔ ያደረግከውን ለማናደረግ ተመስገን፣ ተመስገን እያለች ስታተመትም ለሚሰማት ከአምላኳ ጋር የምታወራት መስለም ከወዳጁ አጋር እንጂ በእርግጥ ለታመነ ከአምላክ በላይ ወዳጅ ማናለ? ምዕራፍ ይበርችልን ካላንቺ ማናለ? እያለች መኖሪያ ምክንያት ትለግሰኛለች። ለመመረቅ ሽራፊ ምክንያት የምትፈልግ ይመስል ላደረግኩት ትንሽ ነገር ስትመርቀኝ ትውላለች። ለውሻችን ቡቸራ እንኳን በሰዓቱ ምግብ የምትወረውርለት አሙታል እንዴ ፈዘዝሳ ብላ ይህ ዘመዶቻችን እንዲመጡ ወትዋች ጣፋችሁ ብላውቃሽ ሲመጡ ተንከባካቢ፣ ካልበላችሁ፣ ካልጨመራችሁ፣ ካልቆያችሁ፣ ካላደራችሁ እያለች የምትለማመጥ ሰፈራችን ውስጥ ለቅሶ ሲኖር፣ ሰርግ ሲሰረግ፣ ዝክር ሲዘከር ግንባር ቀደም አጋዥና አድማቂ እናታችን ናት። ለሚውል መዋል ለደግ ደግ መሆን ስለማይከብድ ቤታችን ጉዳይ ሲኖር የሚያግዘን፣ ስንታመም የሚጠይቀን፣ መንገድ ላይ ሰላምተኛችን ብዙ ነው። ስናጣት ልካችን ተገለጠልን። እንዴት ይህን ሁሉ ስትሸከም በዚህ መጠን አላስተዋልኳትም ተሸክሞ ሸክምን አለማየት ምን አይነት ጥበብ ነው እናቴን ያሳረፍኳት መስሎ ነበር ለካ አሳርፋኝ ነው እናቴ ስንት ቀን ፍቅሯ እውነቷን ሲያስደብቀት በእድዬ ለእኔ ስታደርግ እቻታለሁ ልጅ ሳለው በንዴት ከገረፈችን በኋላ ሲቃ እየተናነቀኝ ጉያዋ ስወሸቅ ተንሰብስፋ ያባበለችኝ ዕለት ትውስታ ልቤ ውስጥ አለን ድክመቴን የማታወላብኝ መውደዷ የማያወላወል እንደ መወዳት ማስረጃ የማታሰስ ተዝረፍርኬ ዝንጥ እንዳልኩ የምታሰማኝ ህመም የሚያማት ስኬቴ ከሁሉ በላይ የሚያስፈነድቃት ነገሬን ሁሉ ጉዳይ ነው የምትል እንደምወደድ እስትንፋሴ ዓለም ላይ ካረፈ ጀምሮ እያሳየች የመሰከረችልኝ እምወደድ እንደሆነ ልቤ ላይ ያሰረጸችልኝ መውደድን የሚያክል ምንም በረከት እንደሌለ በምርቃትና በጸሎቷ ያሰማችኝ ጥንካሬዋን ፈተና የማይበግረው በደሉን መከፋት የማይሸረሽረው ትህትና የተላበሰች በየቀኑ ስለ ልጇ ከአምላኳ ጋር የምታወራ መስጋኝ ስጉ ፍጥረት ናት። እስክን ጠግብ የማይርባት አማት በድካም የምታሳብብ እየረገመችን የምትጸልይልን አንደበቷ ከእውነቷ ጋር የማይገጣጠም ድብቅ ፍጡር ናት። ፍላጎት ማሻሻ የምትፈልገውን አጣጠላ ለምንወደው ነገር ፍላጎቷን የሰዋች ለልጆቹ አቻል ለራሷ ስስታምናት የልጇን ፊት እንደ ዳዊት ዘውትር የምታነብ ስትናፍቅ ስናረፍድ በስጋት የምትቃዥናት የፍጡር ፍቅር ጥግናት። ዋርካችን ሲገነደስ የከለለልን ገበና ገለጠን ሞቷ ከንባበ ላይ ነው። አልቅሼ ላውጣው ብላ አልወጣም። አንዳንድ ጊዜ አጠገብ ያለችው ይመስለኛል። ባት፣ መልስልኝም የልቤን እንዲህ እያልክ አውራታለሁ። ለምን የሚወዱ ሲያለቅሱ፣ ደረታቸውን ሲደቁ፣ ጸጉራቸውን ሲነጩ፣ ዝም ብዬ ፈዝዤ የተመለከትኳቸው አቅፈውኝ አዝነውልኝ እያለቀሱ ሲያባብሉኝ፣ ለምን ደነዘዝኩኝ? ግድ የለም፣ አብሬሽ ሞቼ ነው የሚሆነው። አብሬሽ ሞቼ ይሁን። አብሬሽ ሞቼ ባይሆን፣ ድንኳን ውስጥ ወዳጅ አዝማድ ተሰብስበው ሲጨዋወት ሲያጽናና፣ እኔ ለምን ብቻዬን እንዲዳሁንኩኝ? አብሬሽ ሞቼ ባይሆን የሚቀርበኝ ጉድሽ ፈላ እያለ ሲመለከተኝ በርቺ አይዞሽ ያለ ማጽናኛ ቃላት ጋጋታ ሲያንጋጋ እንዴት በዚህ ሁሉ መሀል የእንባ ቋቴ አልተረታም? ከሩቅ ከቅርብቄ ሐዘኔን በአካል ሊጋሩኝ መጥተው ዓይኔን ሲያዩ ሲያጫውቱኝ ሊያበረቱኝ ሲታገሉ እንዴት ጉዳይ ብሰኝ? አብሬሽ ሞቼ ባይሆን ቆሌ ቅስሜ ደመነፍሴ ትውስታዬ መጓጓቴ ህልሜ አብሮ ካንቺ ጋር ባይቀበር እንዳሁን መቼውን ነበር። ከዚህ በኋላ አለመኖርሽ እንዴት አያባባኝም? አንቺ ሞተሽን አብሬሽ ሞቼ ባይሆን አንድ ዘለላምባ እንዴት አልወጣኝም? ይሁን ሁሉም አብሬሽ ሞቼ ባይሆን ለምን ምሳዬ አይርበኝም? እንደ ሁሌ ውሃ ጥሜ ለምን አይታወቀኝም? ቆይሽ ለምን አትናፍቅኝም? አብሬሽ ሞቼ ባይሆን ዋርካዬ ሲገነደስ እንዴት ዝምላለሁ? ነገሩ ምሰሶ ሲወድቅ ነው ማገር ማንነቱን የሚያውቀው።